ሰላም እንዴት ናችሁ? ይሄን ቪዲዮ የምሰራው ለድሬዳዋ መስተዳድርና ለድሬዳዋ ህዝቦች ነው። እባካችሁ ያው ጃኔ አትፍታለች። በእርግጥ ማንም ሰው ከህግ በላይ አይደለም። በጣም ይቅርታ ይቅርታ እንድታረጉላት ነው ይሄን ቪዲዮ የምሰራው እባካችሁ። አቃለው ተናዳችኋል፣ ከፍቷችኋል። የድሬዳዋ ህዝብ በሙሉ እባካችሁ፣ እባካችሁ ይቅርታ እንድታረጉላት እለምናለሁ በጣም በጣም በጣም ይቅርታ ይቅርታ። በእናታችሁ በቃ ይቅርታ አትፍታለች፣ በቃ የአጋጣሚ ጉዳይ ነው። እግዚአብሔር ልባችሁ እንዲያራራው እና ይቅርታ እንድታረጉ እባካችሁ እለምናችኋለሁ። በእግዚአብሔር በቃ እለምናችኋለሁ። በቃ ይገባኛል ስሜታችሁ ምናምን፣ ግን አጋጣሚ ነው በቃ፣ ምንም ማለት አልችልም። ሰላም፣ የድሬዳዋ አስተዳደር እና የድሬዳዋ ከተማ ነዋሪዎች ከጃኒ ጋ የተፈጠረውን ነገር ሁላችንም እናውቃለን። ያው ላይቭ ላይ ያለችበት ኢንቴንሽን በዛ መንገድ አልነበረም፣ ግን ምንም ቢሆን እናንተ ልክናችሁ ተከፍታችኋል። ለእሷም ሁላችንም ይቅርታ እንጠይቃለን። ይህን ነገር በይቅርታ እንደሚታለፍ እናምናለን። ሁላችሁም ለምታደርጉልን ትብብር ሰላም። እንዴት ናችሁ? ይሄ የይቅርታ ቪዲዮ ነው። ጥፋት ጠፍቷል። ስለዛም ይቅርታ ማለት እንፈልጋለን። እህታችንን እንጃኔን ይቅርታ ልባችሁ እንድትከፍሉላት የድሬዳዋ ህዝቦች እና የድሬዳዋ አስተዳደር ከልብ እንጠይቃለን። ይቅርታ የክፋት የተንኮል አልነበረም። በጓደኞች ጨዋታ ማለት የተፈጠረ ነገር ነበርና እናንተ ይህን ተረድታችሁ ይህን አውቃችሁ ይቅርታ እንድታደርጉላት ይቅር እንድትኑ እንፈልጋለን። ሰላም ሰላም፣ ጤና ይስጥልኝ። ይህ ቪዲዮ የምሰራው ይድረስ ለድሬዳዋ መስተዳደር ምናልባት አንዲት ወጣት ጃኒ በጌም ላይ የምናቃት ቲክቶክ ላይ ኦረዲ ምንም አይነት ፐርፐዝሊ ለክፋት ወይም ደግሞ በተንኮል አስባ ሳይሆን ትክክል ያልሆነ ንግግር በሰዓቱ ላይ የድሬዳዋን ሴቶች በሚመለከት ሺቲ ለብሰው ብላ በሰራችው ላይ አዎ ጥፋት ነው። በወቅቱም የተወሰነ ለማየት ሞክር ያለው እነ ጉቺ ጋርም ገብታ ይቅርታ የድሬዳዋን ሕዝብ ብላለች። ያው ሶሻል ሚዲያ ላይ የተፈጸመ ጥፋት ስለነበረ ግን ያው በዚህ ሰሞን እስር ላይ እንዳለች፣ ወደ ድሬዳዋም እንደመጣች፣ ሰኛው ለፍርድም እንደምትቀርብ ሰምተናል እና ምናልባት ድሬዳዋ የምትታወቁት በይቅርታ፣ በሰላም፣ በፍቅር፣ ሰው በማክበር፣ እንግዳ በመቀበል በብዙ ነገር ነው እና ይሄኛው በአደባባይ ይቅርታ ጠይቃ ከዚህ አይነት ሁኔታ ሌሎች ሰዎችም የተደረገው ተቆርቋሪ መኖር ትክክልና አግባብ ሆኖ ሳለ ግን ያው ቅጣቷን እንደው የእውነት ለመናገር ብዙ ኢንተርቪዎቿ ላይ የምታሳዝን ልጅ ነች፣ ራሷን ለም ከፍ ለማድረግ የምትሞክር ያው ግን በጨዋታው መሃል ላይ ቃላቶች አላግባብ ተጠቅማለች። እሱን እንደው ትልቅ በሆነ ይቅርታ የይቅርታ ልባችሁን አሳይታችሁ በይቅርታ ብትለፈታ በይቅርታ ብትለቀቅ ዳግመኛ እንዲህ አይነት ሌሎች ሰዎች እንዳያጠፉም አስተማሪን ቢሆን መልካም ኖራለሁ። ያደረጋችሁት መቶ በመቶ አግባብ ነው። አዎ ተቆርቋሪ መኖር እንደ ማህበረሰብ እየዘቀጥን ባለንበት ነገር ላይ ይሄ በትክክለኛው እንደ ድሬዳዋ መስተዳድር ማመስገን እንፈልጋለን። ግን እንደው ቢቻል ለጃኒ የይቅርታ ልባችሁ ሰፊ ቢሆንላት ህጉም ከዚህ በኋላ እንዳታደርግ ተብሎ ማህበረሰብ አገልግሎት ቅጣት ተቀጣ። ከአዶናይ ወደ ጃኒ ደግሞ ዞሯል። አሁን የሶሻል ሚዲያ ነገር ጃኒ በጣም ጎበዝ ልጅ፣ ኮንሲስተንሲ ኖሯት ቲክታክ ላይ በጣም ብዙ ፎሎወር ያላት ልጅ ናት። ከሚሊዮን የበለጠ ማለት እና ቀላል አይደለም፣ ይሄን ነገር መያዝ እና አሁን ላይ ሰሞኑን የገጠማት ነገር አለ። ከድሬዳዋ አካባቢ ማህበረሰብ ጋርና ያን አካባቢ ጎብኝታ ስትመለስ ይመስለኛል ከተመለሰች በኋላ አየው ታዘብኩ የምትለው ነገር ላይቭ ላይ ገብታ ስለ ሴቶች እስፔሻሊ ያወራችው ነገር አለ። ያ ንግግሩ ስህተት ነው። ላይቭ ላይ ወታም ይቅርታ ጠይቃለች። አክቹዋሊ ግን ከዛም በላይ ሌሎች የሚናገሩ ሰዎች አሉ፣ ኢትዮጵያ ውስጥ በጣም ሴት ልጅን የሚያዋርዱ ማለት ነው። ይህን እንደ አካባቢ እንደ አንድ ማህበረሰብ ስላለች ነው እንግዲህ ያው እንደ አካባቢው እንደ ድሬዳዋ አካባቢ ተጠያቄ ያደርጓትን ግን ኢትዮጵያ ውስጥ በጣም ዊርድ ከዚህ የባሰ ነገር የሚናገሩ ሰዎች ስቲል ኢትዮጵያ ውስጥ የሚኖሩም አሉ። እዚህ ጋር ስማቸውን ሜንሽን ማድረግ ትችላላችሁ፣ ከስር እና እሷ ላይ ለመፎከስ መድረግ እንደፈለገች እንደተፈለገ አልገባኝም። እኔ የሚያስጠይቅም ከሆነ ህጉ ህጉ ይፍታውሱ እና ግን ድሬዷና ሀረር አካባቢ ላይ በጣም ዊርድ ነገሮች እናያለን። ከልጅነት ጀምሮ ማለት ነው ይሄ ስድብ እናትን የሚያዋረድ ሴት ልጅን የሚያዋረድ ስድብ እኮ ላይ ኮመን ነው ላይ ኮመን ነው እዛ አካባቢ ማለት ነው አሁን አሁን ላይ እንደውም በቪዲዮ ሁሉ ይወጣል። ላይክ ቤት ውስጥ የተሰሩ ቪዲዮዎች ማነው ላይክ እናት ከጓደኞቻቸው ጋር እናቶች ምናምን፣ ሴቶች ሕጻናት ምናምን አባቶች ሁሉ ላይክ ዊድድ ነው በጣም እና እሱም ነገር በህግ ቢታገድ ባይነኝ ነ ላይክ እዛ አካባቢ ላይ እንደ ህግ ወጥቶ ይሄን ስድብ የሚሳደቡ ሰዎች በህግ እንዲጠየቁ ማለት ነው። ይሄ ቪዲዮ ዛሬ ጃኒ ጋር ነበርን፣ ከመሄዷ በፊት ሁላችንም እዛ ነበርን፣ ደንስቀ ይሄ ቪዲዮ መቼ ቀን ነው እንደዚህ ብለሽ የተናገርሽው? ጃኒ ስላት ኃይል ብላ ስቃ ማለት ነው ያሁን ቪዲዮ አይደለም። ምን ያህል ሰው ክፉ እንደሆነ አያችሁ አይደለ ጋይስ? ማነው ይሄን ያደረገው? ማነው በዚህ ደረጃ ሄደው? ያሁን ቪዲዮ አይደለም፣ አሁን ያወራሁት አይደለም። የዛ ከድሬ ማለት ልክ ነው፣ ስህተት ነው፣ ግን አሁን የተናገርኩት አይደለም። አሁን የተናገርኩት ሪከርድ አይደለም። ግን አያችሁ ምን ያህል ደረጃ እንደሚሄዱ፣ የሰው ልጅ ስትቀየር። በእኔም ምሳሌ መውሰድ ትችላላችሁ። በእኔ በራሴ እኔ አልኳት፣ ጃኒ በእኔ አታይም አልኳት። እኔንም አታይኝው የዛሬ ስድስት ወር አጠገባችን ቁጭ ብላ ያስቀመጡትን ክሮፕ አድርገው ወጥተው እኔን ቅስሜን ለመስበር የመጡበት። ምክንያቱም ሰራው ተቀየርኩኝ፣ ኖርኩኝ ስላልኳቸው እንዳልኖር ስለፈለጉ። ይሄ አበሻ ባህል ነው፣ ባህላችን ነው። ክፋት፣ ቀኝነት፣ ተንኮል የሰውን እድገት አለማየት ሁሌ የበታችነት ዝቅ የማለትን ነገር የመመልከት አባዜ አለብን፣ ተለክፈናል። ጃኒ ስተት ሰርታለች፣ ውስጥ ከጃኒ የበለጡ ብዙ ስተት የሰሩ ሰዎች አሉ። የሉም? የሉ፣ አሉ። ከጃኒ የበለጡ በጣም ብዙ ሰውን ያስቀየሙ ዘርን ያስቀየሙ፣ ዘርን የተቹ የሰደቡ፣ የሉም? አሉ፣ አሉ። ነገር ግን ድሬዳዋ ከንቲባ በእንደዚህ አይነት ስለ ሀገሩ ስለ ሀገሩ ላይ ስለሚደረገው ነገር ቀልድ አያውቅም። በጣም ፍቅር የሆነ ሰው ነው። በጣም ጥሩ የሆነ ሰው ነው። መልካም ሰው ነው። ከህዝቡ ጋር አብሮ የህዝቡ ሁሉን ነገር የሚሰማ ከንቲባ ነው። የሚያዳም ሰላም፣ ሰላም የቲክቶክ ውድ ቤተሰቦች፣ እዚህ ላይ የምትመለከቷት ጃ ጃኒም የድሬዳዋ ከንቲባው እንዲሁም ፖሊሶች ምናምን ይዟት ወደ ድሬዳዋ ሄዷል ተባለ። አገር ማለት ድሬዳዋ ነች። ፍትህ ለድሬዳዋ። አሁንም እዛ ያሉ ሴቶች ማለት የከቲር ጀዋር እናት አለችበት ብዙ አይነት ይዟት ሄዱ። ግን ዛሬ ሌላቸው የፈለግኩት ነገር ሱም ወላሂ የድሬዳዋ ከንቲባ ማለት ከምንም በላይ ከምንም በላይ የመወደውና የማከብረው ነው። እኔ የመኖርበት አገር ባሌ ሮቤ ውስጥ ነው። ግን እንዲህ አይነት ከንቲባ በሕይወት ዘመኔ ውጭ ሀገር ሁሉ ያለ አይመስለኝም። የድሬዳዋ ሰዎች ይልቁንስ ከዲር ጀዋርን እንደ እንቁላል ተንከባከቡት። ሱመ ወላሂ ለእምነቱ ለከንቲቡነቱ ራሱ በጣም ራሱን ሳይሰስት የምሰራ ለስራው ጃኒ ሌላ እኛ አገር ላይ ከዲር ጀዋር በጣም ወድሃለው። እኔ ድሬደዋ ከዚህ በፊት ቪዲዮ ሰርቼላለው በጣም አመስግኜት ድሬዳዋ መጥቼ ላይ እፈልጋለሁ። ስም ወላሂ ወዳሃለሁ አከብረሃለሁ። ግን ዛሬ ልል የፈለግኩት በቀደም ስለ ጃኒ ላይ ሰርቼ ነበረ። እንዲህ ያለችው ድሬዳዋን ሰው አከብራለሁ ወዳለሁ። የሆነ ጊዜ ጠፍቼ እዛ ሂጄ ብር ተሰብስቦልኝ ባሌ ሮቤ መልሶልኝ። የድሬዳዋ ሰው ማቼ ውስጤን የገቡ ሰዎች ናቸ። ብኖር ወላሂ ቢላሂ ተላሂ የድሬዳዋ ሰዎች ናቸው። ይህ ሰፈር ኮኔል ሰፈር ብር ተለቅሞልኝ መኪና እዛ ጥሎኝ በዛ ታይም ላይ ወደ 11 አመት ምናምን ወደ 11 ሺህ ብር ሰብስቦልኝ ሮቤ ባሌ ሮቤ ላይ አስገብቶኛል። የድሬ ሰው ማለት እንዲህ ምንወዳቸው አይላቪ ሶማጅ ከዚህ ጆር አሁን እንደግሜ በጣም አመሰግናለሁ፣ ወድሃለሁ። አላ ጀነት ልፍርዶስ ይስተ ዱኒያ ለምንለም ዱኒያ ተራ ነገር ነው። ነገ ጥሎት ያንተ ልጆች ትልቅ ደረጃ አላ ያድርሳቸው። ቁርአን ሀፊዝ አላ ያድርጋቸው፣ አሊም አላ ያድርግልህ። ጃኒን ደግሞ ዛሬ ልል የፈለግኩት ኩሉ በኒ አደም ከጣውን ይላል አላህ ይህን ስለሆነ፣ እንኳን ታሰረች እንደ ዛሬ አንጀቴ ቂቤ ጠጥቶ አያውቅም። በዚህ አጋጣሚ ክብር ከንቲባችንን ሳላመሰግን አላልፍም። እናንተ አንዳንድ ቲክቶከሮች አላችሁ፣ ትም ሆን ተነስታችሁ ህፃን ልጅ ናት ልጅቷ ይቅርታ አድርጉላት። ምነው ያኔ አፏን ስከፍት አጥፍተሻል፣ ጃኒ፣ የድሬዳዋ ማህበረሰብ የማይወክል ንግግር የተናገርሽው ይቅርታ በይ፣ በስነ ስርዓት ለምን አላላችኋትም? ዛሬ ተነስታችሁ እሷ ስትታሰር ይቅርታ አድርጉላት። የድሬዳዋ ሰው ፍቅር አይደለም የምትሉት? ለካ ሴጣን ናችሁ። አዎ፣ በነገር ለሚመጣብን እንደዚህ አይነት ሰው ሴጣን ነው የምንሆነው። በፍቅር ለምታቁን ሰዎች ግን በፍቅር አስተናግደን፣ ቤታችን ቤታችሁ ሆኖ አስተናግደን እንመልሳለን። አንዳንድ ቲክታክሮች አላችሁ፣ ወንድ ትሁኑ ሴት ትሁኑ ያለየላችሁ አለቅላቂ ያመላጣ የድሬዶ ሰው ጠንቋይ ነው። የት አባት አቀናለክ አንተ፣ የአዲስ አበባ ሰውን የማትወክል ቆሻሻ የወንድ አልጫ፣ የት ታቀናለክ? አፍን አፍህን ሞልተክ ስለኛ እንደዚህ ብለን ለመናገር የደፈርከው ማለት ነው። ብልግናውን ለአንተ ተውልሃለሁ። ስለ ጃኒ ጉዳይ ግን ሕግ ይዞታል። ሕግ እንዲያረጋት ያረጋታል። እኔ ግን እንደ ድሬዷ ተወላጅነቴ ነኩ፣ በነገራችን ላይ አንድ ማህበረ ወይ አንድ ብሔር አትነኩ። እኛ ተደበላልቀን የምንኖር ሰዎች ነን፣ ከአማራው፣ ከአፋሩ፣ ከኦሮሞ፣ ከትግሬው፣ ከሶማሌው፣ ከጉራጌው እንዲህ ተደበላልቀን የምንኖር ነን። አንድ ብሄር አይደለም እሷ የነካችው። አንድ ሺቲ ለባሽ ነው፣ አይደለም ሺቲ አይደለም። ዋናው ነገር ከሺቲው ስር ያለው ክብራችንን የሴትነታችንን ክብር ነው የነካችው። ለዛ ነው የነካን። ብንኖር ኖሮ ደግሞ አንዳንድ የምትሉ ሰዎች አላችሁ፣ አደላችሁም እንዴ? ብንኖር ኖሮ ይሄን ያህል እኮ ስራችንን ሰርስሮ ይሄን ያህል ደረጃ እናዳርሳትም ነው ወይ የምናውቀውን ነገር ነው ያደረገችው፣ በቃ ምናምን ብለን እናልፋት ነበረ። ስላልሆንን ነው እኔ ተወልጄ አድጌ በክብር ተዳርጄ አዲስ አበባ እስከምገባ ድረስ እናንተ የምትሉትን ነገር አሁን አድጌው አላውቅም። የድሬዳዋን የማያውቅ ሰው ስለ ድሬዳዋ አያወራም። ልጅቷን ጭራሽ የልብ ልብ ሰታችሁ ጦሱ እስከተታችኋት ለማንኛውም፣ እኔ በጣም ደስተኛ ነኝ። ለመላው ክብራችን ለተነካ ለድሬዳዋ ሕዝብ በሙሉ ሺቲ ለባሽ እንኳን ደስ አለን። ፍርዱን ደግሞ እንጠብቃለን። ይሄ ነው።